የምስራቅ አፍሪካ የቀጠናው ስልታዊ ስፍራ ይባልለታል። ኃያላኑ ሀገራት ጡንቻዎቻቸውን ከሚፈታተሹባቸው ስፍራዎች አንዱ ይህ ቀጠና ነው። ከውሃ ፖለቲካ እስከ ጦር ሰፈር ምስረታ ይህ ስፍራ ብዙ ብዙ አይቷል፣ እያየም ነው። በቀጠናው ኢትዮጵያ ሚዛኗን አስጠብቃም ትገኛለች። ይህ የዛሬው የሀሳብ ትንታኔያችን ዋነኛ ጉዳይ ነው። የአፍሪካ ቀንድ ቀጠና ሀያላኖቹ ዩናይትድ ስቴትስ፣ ቻይናና ሩሲያ የጉልበት ሚዛናቸውን ለማስጠበቅ የሚራኮቱበት በመሆኑ ዲፕሎማሲን ማስጠበቅ የፖለቲከኞች ቁልፉ የቤት ስራቸው ከሆነ ሰነባብቷል። ከአልቃይዳ ጋር ታሪካዊ ዝምድናቸው ስር የሰደደ ነው የሚባሉት እንደ አልሻባብ ያሉ ዋሽንግተንና አጃቢዎቿን ጠል ቡድኖች ነፍጣቸውን አንግበው ንጹሐንን የሚወጉበት ከባቢ መሆኑ በፕላኔቷ ላይ የጦር ሰፈር ማዕከል እየሆነች በመጣችው ጎረቤት ጅቡቲ ከአስራ አንድ በላይ የጦር ማዘዣዎች አጭቆ መያዙም ኬንያ ከሶማሊያ ጋር በህንድ ውቅያኖስ የውሃ አካል እሰጥ አገባ ውስጥ የተዘፈቀችበት እንዲሁም የኤርትራና ጅቡቲ አንዴ ረገብ አንድ ደግሞ ጋል የሚለው ውሉ ያለየለት የድንበሩ ዝግብ ስልታዊ የጂኦፖለቲካዊ ቀውሶች መነሻ መሆኑም፣ ብሎም የዋሽንግተንና የቤጂንግ ዓይን ከጥቅማቸው አንጻር ቢሆንም ከቀጠናው ላይ አለመነቀሉ በምዕራባውያኑ የተለያየ ትርጓሜ ይሰጠዋል። በእርግጥም የዓለማችን ወጣቱ ሀገር ደቡብ ሱዳን ፖለቲካዊ ግርግሯ ከድጡ ወደ ማጡ መሆኑና የካርቱም ፖለቲካም ሱዳን የመፈንቅለ መንግስት ቤተ ሙከራ ሆናለች እንዲሉ ውጥንቅጡ መቀጠሉ ጫናው ለኢትዮጵያና ለአፍሪካ ቀንድ ተርፏል። ሶማሌላንድ የራሴ መንግስት ወታደርና ሕግ ያለኝ ሀገር ነኝ፣ እውቅና ትሰጡኝ ዘንድም አጽናለሁ የምትልበት ቀጠናም ይኸው ቀጠና ነው። ከዩናይትድ ስቴትስ ጋርም ፖለቲካዊ ጥምረቷን ለማስተካከል የምታደርገው ሙከራ ከሶስት አስርተ ዓመታት በፊት ግዛት የነበረች ለምትለው ሶማሊያ የሚዋጣ አካሄድ አልሆነም። የዓለማችን ከአስር በመቶ በላይ ንግድ የሚጧጣፍበት የቀይ ባህሩ መስመር በራሱ ኢትዮጵያን ጨምሮ ለምስራቅ አፍሪካውያን ይዞት ከሚመጣው ትሩፋት የፖለቲካ አጀንዳነቱ ማየሉ ቆም ብሎ ማሰብን ይጠይቃል። እዚህ ላይ የስዊዝ ቦይ ጉዳይ ተጠቃሽ ነው። የዚህ ሁሉ የምስራቅ አፍሪካ የፖለቲካ ትርምስ ቀጠናው ስልታዊ ከመሆኑም ባለፈ የፖለቲካው አወቃቀርና በምጣኔ ሀብት ግዙፍነት ቁጥር አንድና ሁለት ላይ የሚገኙት አሜሪካና ቻይና ወታደራዊ ጡንቻ መፈታተሻ እንደ ተጨማሪ ስጋት ይቆጠራል። እዚሁ ቀጠና ላይ ደግሞ ሌላኛው ወሳኝ ስፍራ ይገኛል። የቀይ ባህር የባህር በኤዥያና በአፍሪካ መካከል የሚገኝ እንዲሁም አህጉራቱን የሚያስተሳስር በመሆኑ ስልታዊነቱ ይጎላል። ኢትዮጵያ ከአፍሪካ ህብረት እስከ መንግስታቱ ድርጅት የተዘረጋ የሉላዊ ተቋም ምስረታ ባለታሪክ ከመሆኗን ባሻገር በሰሜኑ ጦርነት የሚሆን በታላቁ የኢትዮጵያ ህዳሴ ግድብ ላይ ዳኛ የአፍሪካ ህብረት ነው። አፍሪካ የችግርን በአፍሪካ መፍትሄ ማለቷ በአህጉሪቱ ፖለቲካ ላይ ያላት መተማመን የማይናወጥ መሆኑን ማሳያ ነው ይባልላታል። ሲያሻትና ለጥቅሟ ሲሆን አፍሪካዊ ደግሞ ካልተመቻት አረብ፣ አለፍ ሲልም የመካከለኛ ምስራቅ የፖለቲካ ምስል አለኝ የምትለው ግብጽ ኢትዮጵያ ላይ ሁለንተናዊ ዘመቻ ብትከፍትም፣ ኢትዮጵያ ምንጊዜም ቢሆን ትኩረቷ ዲፕሎማሲው ላይ ነው። የግብጽ ፖለቲካ ዝንባሌ ኢትዮጵያ ላይ መሆኑ አንድም የአልሲሲ የስልጣን ማራዘሚያ ስልት፣ በሌላም በኩል የህዳሴውን ግድብ ማደናቀፊያ አካሄድ ነው ወደሚል ድምዳሜ ይወስዳል። የአዲስ አበባና የካይሮ ፍጥጫ ከአስር በላይ በሚሆኑት የተፋሰሱ ሀገራት ላይ የአብረን እንልማና የአብረን ኢትዮጵያን እንውጋ ልዩነት አለው። ይህ ሁሉ ቢሆንም ግን ኢትዮጵያ በአፍሪካ ቀንድ ተጽዕኖ ፈጣሪና ነገሮችን በሰላማዊ መንገድ ፈቺነቷ እየተመሰከረላት ዛሬን ድረስ ዘልቋል። የአፍሪካ ቀንድ ከወደ ኤርትራ ደግሞ የተባበሩት አረብ ኤምሬትስ የራሳቸውን መዋዕለ ንዋይ ለማፍሰስ እየሄዱበት ያለው ርቀት ቀጠናውን፣ በተለይም ደግሞ የጦር ሰፈርን ገንብቶ ለማጽናት የሚሄዱበትን ስልት አመላካች ስለመሆኑ ይነገርለታል። ደግሞ በዛ በኩል የሕዳሴው ግድብ አሁንም እልባት አላገኘም። የሱዳንም የደቡብ ሱዳንም ውጥረት ቀጥሏል። ጎልማሳዎቹ ሀገራቸውን ሰላም የሚሰጡ አልመሰሉም። በዚህ መሀል ታዲያ ኢትዮጵያ የምስራቅ አፍሪካ የኃይል ሚዛን አስጠባቂ ብሎም ለምስራቅ አፍሪካ ሰላም መደረጀት የበኩሏን የምትወጣ ስለመሆኗ እየተመሰከረላት ዛሬን ድረስ ቀጥላለች። ይህ የምስራቅ አፍሪካ የቀጠናው ስልታዊ ቦታ ነባራዊ ሁኔታ ነው።